የትርፍ አንጀት በሽታ ቶሎ ካልታከሙት ፈንድቶ ህይወት አደጋ እንደሚያጋልጦት ያውቃሉ። በተለምዶ የምንናገረው ከምግብ በኋላ ገላ መታጠብ፣ ከምግብ በኋላ መሮጥ ትርፋንጀት ያመጣል ተብሎ ብዙ ጊዜ ይነገራል። እሱ ትክክል አይደለም። የትርፋንጀት መንሶች ማንኛውም ሰው ላይ ሊከሰት ይችላል። የሚከሰትበት ምክንያት አንጀታቸው ውስጥ ባሉ ጠጠርም ሊሆን ይችላል። ያልተላመጡ ጠንከር ያሉ የሰገራ ፓርት ወደ ትርፋንጀት ቱቦስ ሲገባ ፓራሳይትም አስካሪስም ሊያመጣ ይችላል። ትርፍ አንጀት ማለት በድንገትና መብገት የኢንፍላሜሽን በአፔንዲክስ ላይ ሲከሰት ነው። የትርፍ አንጀት ምልክቶች ምግብ ፍላጎት መዝጋት፣ አቅለሽለሽ፣ የሆድ ህመም መጀመሪያ እምብርት አካባቢ ይጀምራል። ከዛ ወደ ቀኝ እና ወደ ታችኛው ፓርት የሆዳችን ክፍል ህመም ስሜት ይቀጥላል። ትርፍ አንጀት ቶሎኑ ከታከምን ውጤቱ በጣም የተሻለ ነው። በጊዜ ካልታከምነው በመፈንዳት የተለያዩ ምልክቶችን ያመጣል በሙሉ ሆዳችን በጀርሞች ይበረዝ እና ከፍ ላለ ኦፕሬሽን ያጋልጣል። እስከ ሞት ድረስም ሊያደርስ ይችላል። በጊዜ ካልታከ ዶክተር ስንታየ ሆነኝ ከተክለ ሃይማኖት ሆስፒታል። አላማችን ሁማንን መርዳት ነው። ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ሆስፒታል።